ሩታ ቤተሰብ የላትን ወይ፣ ሁሌ አልቅሳ የምትመጣው ስትሉ ለነበራችሁ እንኳን ደስ አላችሁ። ቤተሰብ አላት፣ ነገር ግን አሁን እስከ ዛሬ ድረስ አንገባበትም፣ ይሄ ነገር ችላ ማለት ይሻላል በማለት ነበረ። አሁን ግን የሩታዬ እናት ወደ ሸገር ትሄዳለች ማለት ነው። ወደ ሸገር ሄዳ እንግዲህ ማስተካከል ያለብኝን ነገር አስተካክላለሁ። በመቀጠል ደግሞ ይዣትን መምጣት ከቻልኩ ይዣት እመጣለሁ ብላለች ማለት ነው። እብደትን ለመናገር ከዚህ በፊት ራሱ ሄዳለች፣ ነገር ግን ቪዲዮ አልተቀረጸም። ያ ቪዲዮ ደግሞ አንድ ሰው ይፈልገዋል፣ አንድ ሰው አይፈልገው። ሲቀጥል ደግሞ ያ ነገር የሆነ አለ አይደለ፣ እንዴት ልበላችሁ፣ ሙርታሃ የምትሆኑበትን ነገር ከሆነ ቪዲዮ ልክ ቢቀረጽም ችግር የለውም። ግን ሙርታሃ ማያደርጋችሁ ነገር ከሆነ ቪዲዮ መቅረጹ አስፈላጊ አይደለም ማለት ነው። ሌላ አብርሃምና ሩታ ደግሞ በቅርብ ይታረቃሉ። አይታረቁም? አይደለም ይታረቃሉ። በነገራችን ላይ እናንተ ደግሞ ታረቁ በቃ። ሰልችሩን ያለኛ ራሱ እንዴ ምርርር ነው ያለን በዛ ስን ከበጭቅጭቅ በዚህ ስንመጣ እንደ ሩታዬ ለእኛ ብለሽ በቃ ለእኛ ለእህዶችሽ ብለሽ እንደምንም ብለሽ እንትን በይ። ታረቁና በቃ ከለቅሶ ውጪልን። ከለቅሶ ውጭ እያለቀስሽ እኮ ብዙዎቻችን ቅስማችን ይሰበራል። ብዙዎቻችን ታሳዝንኛለች። ሴቶች ነን እኛም የሴት ነገር ያሳስበናል። አልቅሰች ስትመጪ ደግሞ ብዙ የሚጎዱ እህቶችሽ አሉ፣ ብዙ የሚያለቅሱ እህቶችሽ አሉ እውነት ለመናገር እና እባክሽ ከዚህ ነገር እንድትወጪልን በአክብሮት እንጠይቃለን። በመቀጠል ደግሞ የሩታ እናት እውነት ለመናገር እኔም ምረር ብሎኝ ነው የተናገርኩኝ ለአብርሃም ራሱ ማለት ነው እንድስል እንዴ ይመራል እኮ ጋይስ የምራይ ነው ምላችሁ። ለማንኛውም ሰላም ልበላችሁ። ሆ ሰላም አለይኩም ወራህመቱላሂ ወበረካቱ። ድናይት ከበራችሁ ቻናል የቤተሰቦች ሰዎች እንዴት ናችሁ? ልን በእያላችሁ በሰላም እና ጤና ደስታ ማመኝላችሁ አለው። ላይክ ሼር ሰብስክራይብ ያደረጋችሁ ከመጨረሻ ተከታተሉኝ። እናንተ ምን ነው ላይክ እና ሰብስክራይብ አታደርጉ? ሄር ኢንሻአላ ግማሽ በግማሽ የምትከታተሉ ሰብስክራይብ ስታረጉ ማለት ነው እና ሰብስክራይብ አድርጉኝ። አታሽቃብጡ። እሺ፣ አዎ፣ አታሽቃብጡ። ሰብስክራይብ አድርጉ፣ ላይክም አድርጉ። ቻናላችንን እንዲነሳና ሩታ በተደጋጋሚ አልቅሳ ትመጣለች። በተደጋጋሚ እየከፋት ነው የምትመጣው። በተደጋጋሚ ለቅሶ የእሷ ለቅሶ ነው እየበለጠ ያለው። ሚዲያ ላይ አንድች ሴት ስታለቅስ አይቻል አቅም እያለቀሰች ያለችው ሩታ ብቻና ብቻላት። ብዙ ሰው ደግሞ ቤተሰብ የላትም ወይ? ለምንድነው ቤተሰቦቿ ዝም የሚሏት? ለምንድነው ቤተሰቦቿ ቤተሰብ እኮ ጋይስ መግባት ባለበትና መግባት በሌለበትን ጠንቅቆ ያውቃል። እንዴት ብላችሁ ነው እናንተ በሆነ ነገር ላይ ሄዳችሁ ትገባላችሁ? አንድ ሰው እኔ ስላለቀስኩ ቤተሰቦች ይገባሉ አሁን አይገቡም። ምክንያቱም መግባት ባለባቸው እና መግባት በሌለባቸውን ጠንቅቀው ያውቃሉ። እና ቤተሰብ እንዲሰደብ አይፈልግም የትኛውም ሰው ነገር ግን አሁንም ቢሆን እሷ ቤተሰብ የላትም? አይደለም፣ ቤተሰብ አላት፣ ወንድምም አላት ሸገር ላይ አሁን እናቷ ትሄድና፣ እዛ ይገናኛሉ የሚያደርጉትን ነገር ያደርጋሉ። እነሱም ደግሞ አብርሽና ሩታም ደግሞ ተቆጥቶው በቃ የፈለጉትን ነገር አድርገው እንደምንም ብለው አስታርቆ ቢመለሱ ደስ ይለኛል እና አይ፣ እንዲታረቁ ወይም ደግሞ እሱ እንደዚህ ነው ምናምን ይሄ የሚለው ነገር እሱ ነገር ተውት። ውድ ቤተሰቦች፣ የእውነት ለመናገር ለአንዳንዶቻችን ገብቶናል፣ ለአንዳንዶቻችን ነው ያልገባን እዚህ ጋር ማለት ነው እኔ ሁሉም እያበሳጨኝ ያለው ሩታ አርቅሳ ስትመጣ ብቻና ብቻ ነው ይሁን የሚያስጠላችሁ የሚደብራችሁ የሚያናደዳችሁ እንጂ ከዛ ውጭ ምንም አይ ነገር የለም እና አይንሽን በደረገመልሽ አይነሽን በጠፋ ሁሌ ለቅሶ የስራሽ ነው እያገኘሽ ያለሽ ረማ ትባል ነገር አለ እንዴ ኧረ ሩታ በፈጠረሽ ለእኛ ስት አታልቅሺ በቃ ስታለቅሽ ናይ እንደ ሰው ስሪ የትኛውም ሴት እኮ አልቅሳ አትመጣም እንዴ በቃ በግዳጅ ትላንትና አሁን እያለቀሰች ነበረ፣ ቁጭ ብላ ማለት ነው። ቁጭ ብላ ስታለቅስ ነበረ የሆነ የቁጭት ብቻ እኔ አላቅም። ውድ ቤተሰቦች የሆነት ለመናገር የሆነ የቁጭት የንዴት ስታለቅስ ነው የነበረው። ለምንድን ነው የምታለቅሰው? እሺ ችግር ካለ እኮ በውስጥ ሰውን መፍታት ይቻላል አይደለ? አሁን በአብርሃም ቤት ከትላንት ወደ ፓርቲዋን ተለቀቀ፣ በሩታ ቤት ፓርቲቱ ተለቀቀ። ሲቀጥል ደግሞ ትላንትና ሩታ እየያዘችው ስልክ ለማን ሰጠችው እንዴ? ለማን ሰጠችው? እናንተ ስትገምቱ ካሜራው ከፍ ተደርጎ እኮ ያንን የያዘችው ስልክ ወዴት ገባ? ማይኩ ማለት ነው፣ ድምፅ የሚቀረጽበትን። እንዴ እኛ እኮ ጋሽዬ ስለገባበት ነው ዝም ያል ነው እንጂ አልገባንም። አይገባናል እኮ በደንብ አድርጎ ይገባናል። እናንተ ተጨቃጭቃችሁ ስትመጡ፣ ተጣልታችሁ ስትመጡ እኮ እኛ የሚጨነቁ ሴቶች አሉ። እኔ አልጨነቅም፣ ነገር ግን ደሜን ተከተካል፣ ደሜ ይፈላል፣ በተለይ አልቅሳ ስትመጣ። ሴት ልጅ የትኛውም ሴት አልቅሳ እንድትመጣ አልፈልግም ያስገባቸው የትኛውም መስራት ባለባቸው መንገድ ስሩ፣ አትስሩ አይደለም። ነገር ግን በዚህ ልክ ራስን መጉዳት ራስን እንደዚህ እያለቀሳችሁ አይን እስኪጠፋ ድረስ፣ ሁለት ዓመት በሙሉ ለምን ታለቅሳለች? ለምን ተብሎ ማይኮ ወደ የት ገባ? የትላንት ነው ሚኬ። እንትና ቢን የሚባለው ደግሞ ለምን ታለቅሻለች አላላትም እዴ ለምን ታለቅሻለች? ሰሞን እኮ የፍሬም ልክልኩ ስለተነገረው መሰለኝ የጠፋው። የኤልዱም እኮ ልክል እኳ ስለተነገራት መሰለኝ የጠፋችው እንዴ። ለምን ታለቅሻያት? እናንተ ልትሸቅሉባት ነዋ የምታስለቅሷት። ሌላ ምን እናንተ ልትሸቅሉባት ነው እያስለቀሰችት ያላችሁት። እንዲ ለምን እንደምታለቅ ሰማናቁ መሰላቸው እንዴ? ለምን እንደዚህ እየሆነች እንዳለች ለምን እየተናደች እንደሆነ ማናቅ መሰላችሁ? ጅል እንመስላችኋለን? የሚዲያ ሰዎች ጅል አይደለንም። ሁሉ ነገራችሁ በሚዲያ ስለ ትዳራችሁ በሚዲያ ስለ ልክ ልካቸው የምትነጋገሩት በሚዲያ እማታደርጉት ነገር አለ እንዴ? እኛ ኮ አሁን ጋሽ ገብቶበታል። እኔ ምንም ማለት አልፈልግም፣ ሆነ ለመናገር ስለገባበት። ነገር ግን በዚህ ነገር ቤተሰብን አውጡ። ቤተሰብን የሆነ ነገር ሲፈጠር ተፈጠረ እሺ ተፈጠረ። ቢፈጠርም በውስጥ በስር መጨረስ ትችላላችሁ፣ አደለ? ወደ ሚዲያ እኮ አታመጡትም። ቤተሰባችሁ እኮ በሰው ዘንድ የምታስጠሉ ቤተሰቦቻችን እኮ በሰው ዘንድ ዝቅ ክብራቸው ዝቅ እንዲደረግ እያደረጋቸው ያላቸው ጋሼ፣ አሁን ምን እየተባለ ነው ያለው? ቲክቶክ ሰፈር ያልተባለ ነገር እስኪ ጠይቁኝ ጋይስ፣ ያልተባለ ነገር። እናንተ እኮ ወጣቶች ናችሁ፣ ነገ ሰርታችሁ ማግኘት ትችላላችሁ። ነገ ሰርታችሁ ማግኘት የምትችሉ ሰዎች ናችሁ። እናንተ ሰላም ሆናችሁ ፈታ ብላችሁ እየኖራችሁ፣ ህዝቤ በዚህ በኩል ይጨፋጭፋል፣ አባት በቲክቶክ ሰፈር ይሰደባል። ልሽ እረ፣ በፈጣሪ እረ፣ የእናንተ ስን አላውቅም። በቃ እና እውነት ለመናገር ቢኒ ያንተ ራሱ ማለት ነው እንድትጠፋ ነው የምናደርግህ፣ ልክ እንደነዛዎች ከሩታ ጭንቅላት እንድትወርድ ማለት ነው። ሩታ ለምንድነው የምታለቅሽው? በቃ ምን አለሽ? ምን ተናገረሽ? ምንድነው የሚያስለቅሰሽ? እውነት ክ ነው አልቅሽና ልንሸቀልብሽ ያላቸት እናንተ ውሻዲ እንድትሸቅሉባት ነው እያለቀሰች ያለችው እንዴ አልቅሽ ብላችኋት ሳትላት እኮ አይደለም እያለቀሰች ያለችው እንደ አንዳንዴማ በቃ እንናገራለን እናጋራለን። እውነት ለመናገር ይሰለቻል እኮ እስከ ዛሬ ድረስ ተሰርታችሁባታል። እስከ ዛሬ ሁለት ዓመት ድረስ ተሰርቶባታል፣ ተሸቅሎባታል። አይበቃም እንዴ አይበቃም? እስከ ዛሬ ድረስ ሩታ አልቅሳ ስትመጣ በሩታ ቤተሰብ ወጥቶ የሸቀለባታል እንዴ የሰራባታል ማንም የለም ማን እስከምጡልኝ ከዛ በፊት በነበረው ጊዜ ሜላት ሰርታ ነበረ። ነገር ግን ጆሮ ግንድዋ ጆሮ ግንድዋ ስትባል ጠፋች። በራሱ አይዲያ ነው የምትመጣው፣ በሩታ አይዲያ አትመጣም። ሌሎቻችሁ ግር ብላችሁ እያወጣችሁ የቡታጀራ ዱበሮች በጠቅላላ ምንድን ነው የምትሰሩት? መሸቀል ነው የጀመራችሁት፣ የውሸት ጥግ ስታወሩ እና ለማንኛውም ትሄድና እናትዋ ከዚህ ነገር እንድትወጣ እንፈልጋለን እውነት ለመናገር እኔ መሮኛል ሰለቸኝ በቃ ለምን እያለቀሱ ነው ብዙ ልጆች እራሳቸው እየጎዱ እናንተ ደግሞ ራሳቸው ለምንድን ነው የምትጎዱት እንዴ ለምንድን ነው የምትሉት በነገራችን ላይ የሆነ ነገር ሲፈጠር ስልክ ራሱ አይነሳላችሁም እነሱ አያነሱም አብርሃም ራሱ እኔ አብርሃም ወይ ሪከርድ ካደረግኩለት ነው ሪከርድ አደርግና በተደጋጋሚ ደውልለታለሁ ገብቶ ሪከርዱን ያዳምጠዋል የዛኔ ደግሞ ይቀምሱታል እንዴ ለተመልካች አታስቡም እንዴ? እሺ፣ ለተመልካች አታስቡ። እች ልጅ እኮ እራሷ እኮ ትጎዳለች። አይኗን እኮ ይጠፋል። የሆነ ነገር ተጠቅማችሁ የምታለቅሱ ከሆነ የሆነ ነገር በቃ እያለቀሳችሁ እያለቀሳችሁ አይን የመጥፋት እድሉ በጣም እንትን ነው፣ ከፍተኛ ነው ማለት ነው። እንኳን እድሜ ልካችን አልቅሰንበት ይቅርና ስልካችን ራሱ ላይ ፍጥጥ ብለን ከዋልን ካደር እንዴት እንደሚያመን አይናችን እንዴት እንደሚያቃጥለን እኮ እናውቃለን። እንዴ ሰው እኮ ባለው ልክ ፈጣሪውን አመስግኖ ይኖራል እንጂ እድሜ ልኩ ማስለቀስ ማለት ምን ማለት ነው? ኧረ ይሰለቻል። በቃ እናንተ። አዎ አልተጣላችሁ። ሶሪ እኔ አይመለከተኝም። አዋ አልተጣላችሁ። ነገር ግን እናቷም ትሄድና የምታደርገውን ነገር ታድርግ እንጂ እናቷም ማስማመር ካለባት ታስማማል። ከዚህ ነገር ለምናት ወጪም ልጅ ብላ እንድትናገራት እኔ ያደርጋለሁ። አይመለከተኝም። የውድ ቤተሰቦች የመሬ ነው ምላችሁ፣ ገባችሁ አይደለም? ቪዲዮ ደግሞ ቪዲዮ ላይ ደግሞ እንድትወጣ አልፈልግም፣ እንድትቀርጽም አልፈልግም። በቃ ይበቃል። አላስ ገባችሁ ይበቃል። ምክንያቱም እንድትቀረጽ አልፈልግበት፣ ደግሞ የራሴ ምክንያት አለ። እናቷ እንድትሰደብ አልፈልግም፣ በጭሩ እንድትሰደብ አልፈልግም። ከዚህ በፊት የተሰደበችዋ በቂዋ ነው። ምን ያልተባለች ነገር አለ? ዩቱበር የተባለ በጠቅላላ እናቷ ኤክስ ሲያደርጉ ሲዘቀዝቁ፣ ምን ሲሉ አይደል ሲያመጧት የነበረው ይበቃታል። አሁን ደግሞ እናንተ በቪዲዮ ለማንንም ባለጌ አፍ መክፈቻ ልትሆን አልፈልግም። እስካሁን ዛሬም ድረስ ተሰብስባ ኖራለች፣ ተሰብስባ ቤቷ ቁጭ ብላለች። የወጣች ነገር የለም፣ ከዛ በኋላ ማለት ነው። እና ለማንኛውም እናያለን። ትናገራታለች እንጂ በግል ቪዲዮ አይወጣም። ለማንኛውም ሰላም ሆኑልኝ።